አዎ በመጀመሪያ አመሰግናለሁ፣ ለዚህ ቃለ ምልልስ በተለያዩ አለማቶች ላይ የሚታየውን እንግዲህ ቀደም ሲል ከተለያዩ አስተያየቶች እያየን ነበር። በእኔ በኩል በተለይ የዓረቡ አካባቢ ላይ የሚሰነዘረውን የነበረ በጣም አሉታዊ የነበረ ድምጾችን በስፋት ተርጉመንም አንሸራሽረንም አይተን ነበረ። በአሁኑ ሰዓት ላይ ግን ይህ ሕዳሴ ግድብ ከተጠናቀቀ በኋላ አብዛኛው ወሬዎች አንደኛ በግድቡ መጠናቀቅ ጋራ ተያይዞ የተለያዩ መንግስታት የሶማሌው፣ የጅቡቲ፣ የኬንያ፣ የደቡብ አፍሪካው፣ የደቡብ ሱዳኑ ፕሬዝዳንቶችና ሌሎችም የሰጧቸውን ሀሳቦች በማንሸራሸር በመተንተን ላይ በጣም የተጠመዱ ሰዎች እንዳሉ በስፋት አይቻለሁኝ። ሌላው በጣም ትልቁና የሚገርመው ነገር ከግብፆቹ አካባቢ የሚሰነዘረው የነበረው አሉታዊ እሳቤዎች በሙሉ ተቀይረው በአብዛኛው ከዚህ በኋላ ለሚደረጉት የግድብ ሂደቶች እንዳውም ተባባሪ ካልሆን በስተቀረ ምንም የምንጠቀመው ነገር የለም ወደሚለው አዲስ አስተያየት የተቀየሩበት ሁኔታ ነው የታዘብኩት። ሌላው በጣም ከዚህ ግድብ ጋር በተያያዘ የሚነሳውን አሉታዊ ወይም ልክ ያልሆኑ እሳቤዎች በሙሉ በተግባር ግድቡ የቀየረበት ሁኔታ ስላለ ያ ነገሮች ናቸው አሁን ላይ እየተንሸራሸሩ ያሉት። ለምሳሌ ግድቡ በሚገደብበት ወቅት ይህን ያህል መሬት ውሃ ያጣና ከስራ እንወጣለን፣ ሰዎች ለመሰደድ ይገደዳሉ፣ የመሳሰሉት አይነት አስተያየቶችና በጣም ልክ ያልሆኑ እሳቤዎች ነበሩ የሚንሸራሸሩት ያንን ሁሉ ሀሳብ ይህ ግድብ መቀየሩንና ከምርቃቱ በስተጀርባ የተለያዩ መልእክቶችን በራሱ የሰጠበትና እኛ እንኳን ገብተን ተከራክረን የግድ ሀሳቦችን ማንሸራሸር የማይጠበቅብን ሁኔታ ላይ አድርሶታል። ስለዚህ ይህና መሰል ሁኔታዎች ልክ በአረብኛው፣ በእንግሊዝኛው፣ በሌሎችም ቋንቋዎች በጣም በስፋት እየተንሸራሸሩ ነው ያሉት። ሌላው የዚሁን የምርቃቱን እና ከሕዳሴው ግድብ ጋር በተያያዙ የወጡትን አዳዲስ ፊት ፎቶዎች፣ ቪዲዮዎች ሰዎች እያወጡ በኢትዮጵያ የተጀመረው ይህ ትልቅ የሆነ ድል በአፍሪካውያኖችም ራሱ ሊደገም እንደሚችልና በሪሶርስ መጠቀም ረገድ ኢትዮጵያኖች ድል ያደረጉበትና ለሌሎች ተምሳሌት የሆኑበት በተለይም በተለያዩ የቅኝ ግዛቶች ውሎች ተተብትበው የነበሩ አፍሪካውያን ወደ ዩጋንዳ፣ ሩዋንዳ፣ ታንዛኒያ፣ ኬንያን ጨምሮ እንደዚሁም ደቡብ ሱዳን ደቡብ ሱዳን መንግስቱ ማለት ፕሬዚዳንቱ በወቅቱ ሌላ ግድብ እንደሚሰሩ ያወጁበትን ሁኔታዎች እናያለን። ያ ማለት በዛው ወቅት የደረሰባቸው የህዳሴው ግድብ ላይ ደስታ የተፈጸመው የሆነው ይህ ትልቅ የሆነ ድል አነሳስቷቸው በወቅቱ ሳይቀር የግድብ መስራትን ብስራት አሳይተዋል። ይሄ ማለት ምን ማለት ነው? ከእነሱ ብቻም ሳይሆን ከዛ በኋላ ሌሎችም ሀገራቶች በሙሉ ታላቅ የሆነ መነሳሳት እንደሚሆናቸው እና በዚህ ጉዳይ ላይ የሚነሱት ነገሮች በአጠቃላይ ትርክታቸው እየተቀየረ መሆኑን ነው የሚያሳየው።